የሰው የሚፈልግ ሰው ሁልጊዜም የራሱን ያጣል። እንግዲህ ዳኒ ሚስቱን ተቀማ ማለት ነው፣ ወይም ፍቅረኛውን። እኔ ያለሷ ህይወቴ ባዶ ናት፣ ያለሷ መተንፈስ አልችልም፣ እሷ አስትንፋሴ ናት እያለ ቢፎክርም፣ ነገር ግን አባባ ቆርጠው ተነስተዋል ማለት ነው። ኤደንን የካሌብ ለማድረግ እየተጉ ይገኛሉ። ካሌብም ደግሞ ወዷታል። ቀስ እያለ እየሰረቀ እያያት ይሄ ነገር እንዴት ነው? እያለ ይገኛል ማለት ነው። አንተ ወንድ ነህ፣ ኮስተር ብለህ ቶሎ ብለህ ሳባ አድርጋት። እስቲ እንግዲህ ክህደት ምን እንደሆነ ያኔ ይገባቸዋል እነኚህ ከሃዲዎች። ወይዘሮ ቲናም እንግዲህ ጠፍታለች፣ ወይ አትደውል ወይ ምናትል። ካሌብም ደግሞ የት እንዳለች እንኳን ቼክ አላደረጋትም። ከቤቴ ውስጥ ልክ ያለ አይደለ የማትፈልጉት ነገር ወይ ሲሰበር ወይ የሆነ ነገር ሲል እንደዛ ነገር ነው የቆጠራት አሁን ላይ እኔ ስለ እሷ የማስብበት ምንም አይነት ምክንያት የለኝም። የትኛው ትዝታዎቿ ናቸው እሷን የሚያስታውሰኝ? እያለ ይገኛል ማለት ነው ካሌብ። እናም የዳኒን ፍቅረኛ እንግዲህ እዛ ቤት ያለኔ ፍቃድ ለምን መጣሽ? ሳትደውይልኝስ ለምን ሄድሽ? እያለ ዳኒ ቢጨቀጭቃትም አይ እንግዲህ ከዚህ በኋላ እኔ ልትቆጣጠረኝ መብት የለህም፣ እንደፈለግኩ ማድረግ እችላለሁ። እስከ ዛሬ በደረቁ ተስፋ ስትሰጠኝ እሽ ብዬ እኖራለሁ ከዚህ በኋላ ግን እኔ ኤደን ነኝ። እሺ፣ ማንና እንዴት ምን ማድረግ እንዳለብኝ ራሴ አውቀዋለሁ። ከዚህ በኋላ ያንተን ምክርም ሆነ ፍቃድ አልጠይቅም። እሺ፣ እኔ እኮ ራሴን የቻልኩ ሰው ነኝ። ይሄን ያክል ምን መስልሃለሁ? አንተ እኔ አንተ ስለወደድኩና ስላፈቀድኩ እንገባ ህልጎ እንጂ ወይ ሰው ጠፍቶ አይደለም፣ ወይ ደግሞ ያንተን ገንዘብና ምናምን ልቅምቃሚ ነገር ፈልጌ አይደለም ማለችው። ተይ እንጂ የእኔ ፍቅር እንደዛ፣ ዞር በልበናት እስከ ዛሬ በደረቁ ተስፋ ስሰጠ ይኖረሃል። ከአሁን በኋላ ግን አንተን መሰማበት ምንም አይነት ምክንያት የለኝም አለችው። ከዛ በኋላ እንዴ፣ ይሄ ነገር በገዛ እጄ እዚህ ቤት አምጥቻት ጉድ ሆንኩኝ። አደለ ትሁት፣ ምንድን ነው ከሚስቴ ጋራ የተወራው ነገር አለ እንዴ? እዚህ ቤት ውስጥ የሆነ ነገርማ አለ፣ ጸባዩዋ ሁሉ ተቀይሮብኛል። ጠበቅ አድርገ ካልያዝካት ገና ፀባዩዋ ይቀየራል። አንተ ምን ሆነሃል? ሴት ልጅ ናት እኮ ወደሚወዳት እና ወደሚንከባከባት ትሄዳለች፣ አላት። ከዛ በኋላ ለማንኛውም ጠበቅ አርገ ካልያዝካት ሌላ ችግር ይፈጠርብሃል አላችሁ ትሁትም ማለት ነው። ከዛ እሱ እንዴት እንደዚህማ አይሆንም፣ እኔ ያለ ሷ ምንም ነኝ፣ ያለ ሷ መኖር አልችልም እያለ ቢያወራ፣ ነገር ግን እንግዲህ ልጅቷ ልሰማው አልቻለችም። በፍጹም ትግስት ፍራቻ አይደለም ማለች ከዛም ስለ ቲና እየተጨነቀ ያለ ትሁት፣ የቲና መጥፋት ግን ምንም አልመሰለሽም? አዎ ምንም አልመሰለኝም። ምክንያቱም እማታስፈልግ ሰው ስለሆነች የማይፈልጉት ነገር ደግሞ ከቤቱን ለቆ ሲሄድ እኮ እንዴት ደስ እንደሚል እማይፈለግ ሰው አለችው። አንቺም በጣም ነው ንግግርሽ የሚገርመው። አንተ እኮ የዘራኸውን እያጨድቅ ነው። አሁን የሚያስጨንቅ ነገር ምንድን ነው? ኤደን እዚህ ቤት ስለመጣች ካሌብ ይወስድብኛል። አዎ ካሌብ ደግሞ እሷን መውሰዱ አይቀርም። ይሄ የታወቀ ነው። ተውት፣ የምትናገሪውን ነገር ለይተሽዋቂ። እሺ ጭካኔ ምን እንደሆነ እኔ ደግሞ የጭካኔ ጥግ እንደሆንኩኝ እያንዳንዳችሁ ሊገባ ልታውቁ ይገባል። እሺ ከዚህ በኋላ እኔ ማንንም አልታገዝም። በየደን የመጣብኝ አለ ያንተ ፉከራ እና የቲና ፉከራ የትም አይደርስም። ስለዚህ እኔ እኮ ደጋግሜ ነገር ያለው የሚሆነን ሰው ጠበቅ አድርገ ያዝ አለበለዚያ ተቀማለ ብዬ ነገር ያልነበረም እንዴ አለችው፣ ቲና ትሁት፣ ለምክርሽ አመሰግናለሁ። ለማንኛውም ግን ምን ምን አወራችሁ? አላት ስለምን እናወራለን። ልጅቷ ግን በጣም ደስ የምትልናት ስነ ምግባሯ ራሱ በቃ ሴት ማላት እችንች አለችው። እሱም ደግሞ ስለ ወደድሻት በጣም ደስ ብሎኛል ትሁት፣ አመሰግናለሁ ብሎ እጇን ጎትቶ ይዟት ሄደ ልጅቷን። የኔ ፍቅር ግን እኔ እኮ ስለመወደሽ ነው እያመቀ ነው ደግሞ መፈራለሁ እንዳይወስዱሽ እሱ አይቀርም። ምክንያቱም እኔ እኔ ትዳር እፈልጋለሁ ልጅ መውለድ እፈልጋለሁ። ስለዚህ አንተን ስጠብቅ የምኖርበት ከዚህ በኋላ ምንም አይነት ምክንያት የለኝም። የምሬ ነው ካል እና ዳኒ፣ መሮኛል፣ ስልችት ድክም ብሎኛል። ስለዚህ ካሁን በኋላ አንተን አልጠብቅህም አለችው። እሱም ተስፋ አስቆረጠችው። እሱ ግን በፍጹም እኔ እያለው አንቺን ሌላ ወንድ አይነካሽም እያለ ይፎክራል ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሪት ኤደን ቤቱ ተስማምቷታል እና ባባን ወዳቸዋለች ትሁትንም ወዳቸዋለች። በተለይ ትሁት ተመችታኛለች ብላለች። እሱ ደግሞ ከትሁት ጋር መቀራረቧን አልወደደም። ምክንያቱም ትሁት የሆነ ነገር ትነግራታለች እያለ ፈጣሪ ሆይ ፈስ ያለበት ዝላይ አይችልም አሉ። እውነት ልክ እንደ ዳኒ ነው ማለት ነው፣ እንዴት እንደሚፈራ ሰው ለካ የሆነ ነገር ሲያደርግ እንዴት ነው የሚፈራው፣ ይሻቃል። የተወራው ሁሉ ስለ እሱ ይመስለዋል። እና በቃ እንቅልፍ አሁን ዛፍ ላይ እንቅልፍ ትተኛላችሁ። እንደዛ ሆኗል ማለት ነው። ዳኒ እየተሰቃየ ያነው የሚገኘው። በምን ቀን ነው እዚህ ቤት ያመጣዋት? ይህንን ትልቅ ስህተት አንተ ነው የሰራኸው ዳኒ፣ ማንም አይደለም የሰራው። እዚህ ቤት ልጅቷንም አምጥተህ ማስተዋወቅ አልነበረብህም። ምን ሆነህ ነው አንተ ራስህ? አላውቅም ትሁት፣ አላውቅም አሁን ግን ምን ማድረግ አለብኝ? እኔ አላውቅም። እኔ ራሴ ግራ ገብቶኛል። ግን ካሌብ እንዳይቀማ ካሌብ ደግሞ አስተያየቱ አላማረኝም። አይኑ ላይ የሆነ ነገር ያስታውቃል። አለችው ትሁት። አንቺ እንደዚህማ እንዳት ነግሬሻለሁ። ከአሁን በኋላ እንደዚህ ካልሽማ ሌላ ነገር ነው አላትም። በልበልበል ሄዳ አሁን አለችው። ከዛም አባዬ አሁን መሄድ አለብን በቃ አመሰግናለሁ አባዬ። እሺ ነገ እመጣለሁ አለች። ሄዱ ሄዱ የእኔ ልጅ ከአሁን በኋላማ ማኮ ቤትሽ ነው ምንም ነገር እንዳትፈርሺ በነፃነት ነኝ ደግሞ ከትሁት ጋራ ስለተግባባችሁ በጣም ደስ ብሎኛል ትሁት መልካም ልጅ ናት አሉ አባባ በጣም አባዬ እንኳን ይሄ ሁሉ አብራቸው የኖራችሁት እኔ ላንድ ቀን እንኳን በጣም ደስ ብላኛለች አረስት ቀርቢያትማ ታያታለሽ አሉ አባባ ተመችታኛለች አባዬ ለማንኛውም አሁን መሽቷል እንሂድ አለ ካሌብ ማን ነው ዳኒ እንዴ አንተ ምን ሆነህ ነው በቀን ደግሞ መምሸት ጀመረ፣ እንዴ አለው አባባ። ምን ላደርግ እኮ ሀሳብ ውስጥ ገብቼ ነው። አረ ወንድ አይደለህ እንዴ ቆፍጠን በል አለ አባ። አባዬ ግን ብሩን አገኘህልኝ እንዴ ሲለው፣ አዎ እሰጠሃለሁ። ምን ችግር አለ። ቲና ትምጣ፣ እሷ አስፈላጊ ናት ብለን። አባዬ አዎ ሰው በተሰበሰበበት ነው እንደዛ አይሻልም። የኔ ልጅ ሰው በተሰበሰበበት እሰጠሃለሁ። አባዬ እኔ በወር ውስጥ እመልስልሃለሁ ብሩን አምስት ሺህ አምስት ሚሊዮን ብር አድርጌ እመልስልሃለሁ። አንተ ብቻ ግን አባዬ አንተ መልካምና ጥሩ ሰው ነህ አይደል አሉ አባባ አዎ አባዬ በጣም ጥሩ ሰው ነህ ካንተ ግን ደግሞ ፈርቻለሁ አባዬ እ ምን ነው የኔ ልጅ ምን ሆነህ ነው የፈራኸው ቲናን በጣም ፈርቻታለሁ ስትመጣ ስምናምን ታለ ትምጣ ስትመጣ እንዳመጣጣ መቀበል ነው አንተ አንተ ብቻ ቆራጥና ጀግና ሆነ ጠብቃት ምንም ነገር ልትፈራት አይገባም ለመጣ ሁሉ ትክክለኛ ወለ ጥያቄው፣ መልስ ትመልሳለህ። ምን እች ነክ ካለክም ሁሉንም ነገር ትናገራለህ አሉት አባባ። አይ አባባ፣ እሳቸው እኮ ካሌብን እየጀነጀኑት ነው፣ ልጅቷን እንዲወስዳት ማለት ነው። ልጁ ግን አውቋል ልጅቷ ልታመልጠው እንደሆነ። ልጅቷ ምራሱ ተስፋ ቆርጣለች በዳኒ። እኔ ከዚህ በኋላ ያንተን ተስፋ ሆነ ምንም መስማት አልፈልግም። የምሬ ነው እውነቱን ስነግርህ ዳኒ። በጣም ተስፋ ቆርጬ ባሃለሁ። ከዚህ በኋላ እኔ ስለ አንተ ምንም ነገር እንኳ መስማት አልፈልግም። እሺ እኔ ሴት ልጅ ነኝ፣ አግብቼ መውለድ እፈልጋለሁ። በቃ አንተ ግን ገና ላማለኝ በሰማይ ገንዘብ የተደላደለ ኑሮ ምናምን ትላለህ። ያንን ነገር ደግሞ እኔ አልፈልግም አለችው ማለት ነው። አባባም እችና አጋጣሚ ተጠቅመው እንግዲህ ካሌብንና ቲና አንድ ላይ እንዲሆኑ እያደረጉ ነው ማለት ነው። እሷም ደግሞ ሳታንገራግር ካሌብን ወደዋለች ች ኤደን ማለት ነው። ካሌብ ግን አይናፋር ነው እንዳያችሁት በጣም ይፈራል። አንተ በእኔ በአባትህ ውጣ እንጂ ምንድን ነው በማን የወጣው የምትል ፈሰፈሳለ አሉት። አባአባ ካሌብም ደግሞ አያባይ የእናንተ ጊዜ ግን እንዴት ነበረ? የእኛ ጊዜማ ማ እሱ ላስታውስ እንዴ። አሁን እኮ የኔ ልጅ የእኛ ጊዜና የእናንተ ጊዜ ይለያያል። አሁን የእናንተ ጊዜ እንዴት ሴቶችን እንደምታሰምጡ በጣም ቀላል ነው። ስለዚህ ቀስ ብለ ታግባባትና፣ ልጅቷ ልቧን ብላት፣ ከዛ ወደ አንተ ትመጣለች ሳትወድ በገዳ። አልዋባባ ከዛ ዳኒ ሲንጨረጨር ማየት ነው። ምክንያቱም እሱ ያንተን ሚስት ሲያማግጥ አንተ ላይ ቁማር ሲጫወቱ አደል ይኖሩት፣ አንተም ደግሞ በተራ አስለቅሰው ያንን ጊዜ ክህደት ምን እንደሆነ ይገባዋል። አልዋባባ ከዛም ካሌብ እስቲ እንግዲህ እስቲ እሺ አባዬ፣ መቼም አንታ እንደደረቀ ካልቅ እሺ አትልም ለማንኛውም እሞክራለው አለ። እሞክራለሁ ሳይሆን አድርግና አሳይ እንጂ ምንድን ነው እሞክራለሁ ምናምን የምትለው፣ የምሬነው ነው መለህ ዳኒ ባንዳይኑ ሲያለቅስ ማየት ፈልጋለሁ። ያቺ ቲናም ጨርቋን ጥላ ስታብድ ማየት ፈልጋለሁኝ። ምክንያቱም እኔ ላይ ለእያንዳንዱ ነገር ዋጋ አስከፍላችኋለሁ። ብዙ ነገር አድርገውኛል፣ ብዙ ነገር አድርሰውብኛል። ከዚህ በኋላ እኔ እነሱን ትዕግስት የለኝም ለነሱ ሲል አባባም ተናገሩ ማለት ነው። ከዛም ዳኒ አባዬ እንግዲህ ፍቅረኛዬን ስለወደዳ ስለወደዳችዋት በጣም ደስ ብሎኛል። ከእንግዲህማ በቃ እኮ ቤት ሆነው እሷ እራሱ ካለኔ ፍቃድ እየመጣች ነው አሉ።